ማርያም እኮ ጌታን ከወለደች በኋላ ዮሴፍን አግብታ ልጆች ወልዳ በተከበረ ትዳር በጥሩ ሁኔታ እግዚአብሔርን አምልካን ያለፈችው። የዘላለም ድንግልና የሚባል ነገር የለም። ሲጀመር እጮኛዋ ዮሴፍ ይባላል፣ ባሏ። ጌታን ከወለደች በኋላ አውቋታል፣ ተገናኝተዋል። ይሄ ኃጢአት አይደለም። በትዳር ተወስኖ መኖር ጽድቅ ነው፣ እግዚአብሔር ለሰው ልጆች የሰጠው በረከት ነው። ሰው ብቻውን የሆን ዘንድ መልካም አይደለም ያለው እግዚአብሔር ነው። ማርያም ዮሴፍን አግብታ ወልዳ መኖሮ ምን ክፋት ኖሮት ነው? የግድ አልወለደችም ብሎ መጽሐፍ ቅዱስ ላይ የክርስቶስ ወንድሞች እህቶች ተብለው የሚጠሩ እንዳሉ እየተነገረ በግልጥ እየተነገረ የሌለ ትምህርት። እስቲ ድንግል ሆና ሞተች የሚል አምጣ። እስቲ እኔ ልጆች እንዳሏት አሳይሃለሁ። ማቴዎስ 12ን፣ ማቴዎስ 13ን እጠቅስልሃለሁ። የዮሐንስ ወንጌል ምዕራፍ 7ን እጠቅስልሃለሁ። የሐዋርያት ሥራ ምዕራፍ አንድ ከቁጥር ዘጠኝ ጀምሮ ሐዋርያቱን ለብቻ የኢየሱስ ወንድሞች የተባሉትን ለብቻ ያስቀምጥልሃል።